ሰዎች እንዴት ናችሁ? ደህና ናችሁ አላችሁልኛ? ከነጋ እግዚአብሔር ይመስገን ደህና ነን። እንዴት ናችሁ? ሁሉ ሰላ ሁሉ አማን አለን ይመስገነው። ዛሬ በአዲስ ርዕስ መጥቻለሁ ማለት ነው። በአዲስ ነገር ያው እንደምታዩት ጽናት ድራማ ይዤላችሁ መጥቻለሁ ማለት ነው። ውዶቼ ለቤቴ አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እና ዛሬ ያው ጽናትና ኬራ እንዲሁም ሰኒ እየላችሁ መጥቻለሁ ማለት ነው። እና ሼር ላይክ እያደረጋችሁ አበረታቱ ማለት ነው። ያው እንደቀጠለ ነው ማለት ነው ድራማ። ያው ታውቃላችሁ ሰኒና ጽናትና ኬራ ባለቤት ናቸው እና ሰኒም ያው ስለ ኪራና ስለ ስለ ጽናት በጣም ነው የምትቆራቆረው ማለት በጣም የምታዝንላት። እና ካነገረኝ ምናምን ብላ ለኪራ እያፈጠጠች ነበር። እና ሰኒም በጣም በኪራ ላይ አዝናለች። ያው ለምንድን ነው እንደዚህ ምታረጋት ምትጎዳት ብላ በጣም እየተናገረች ነበር። ኪራም ያው እሱም ቢናደድ ምንም ማድረግ አይቻልም። ያው ሆቴል ቤት ደግሞ አገኛት። ሆቴል ቤት ሻይ ቡና እየጠጡ እያለ እዚያቺ ነፄና ኪራ ተገናኙ ማለት ነው ያው እና በለዋ ላይ እቺ ታረገባት ማለት ነው። ኪራ በጽናት ለቺ ታረገባት ያው ሁሉም ነገር ሁሉም ነገር ቀስ በቀስ ሰማችሁ ማለት ነው። ጽናት ጽናት በጣም ተናደደች፣ በጣም አዘነች። ለምን በእኔ ላይ እንደዚህ ያደርጋል፣ ለምንድን ነው ብላ እሷም በጣም በሆዷ። እስከ ዛሬ አላወቀችም ነበር ያው በጆሮዋ ደግሞ ያው እነዚህ ስታወራ ሰማቻት ማለት ነው። ቀስ ብላ ስትሰማት ያለው ነገር ተክሬ ያለው ነገር ሁሉን ነገር አወቀች ማለት ነው። ከዚያ ተናዳ ሰኒ ቤት መጣች። ሰኒ ምንድን ነው ጽናት ምንንሽ ነው ስትላት አይ ምንም አልሆንኩም ትላታለች። ምንም አልሆንኩም ብላ ብላ ገባች። ከዛ ገብታ ምን ሆነሽ ነው እስኪ ንገሪ ይሁን ሹን ነገር ስትላት፣ ምንም ልትነግራት ፈቃደኛ አይደለችም ፅናት ያው ሰኔት በእንትንም ሆነ ተናጣ ትናለቻት ማለት ነው እናታይ ብላ አረጋጋቻት። ከዛ በኋላ ያው እሱም ኪራም በቃ እናሁኑም በቃ እውነቱ ነገር መናገር አለብን በቃ ይች ልጅ እውነቱ ነገር መናገር የሆነ ይሁን በቃ ብለው ያው እና አሁን ኪራም ቅዱስም እየተወያዩ ነበር። ኪራ አይነገርም፣ እቺ ልጅ ለቃኝ ለቃ የምትሄድስ ምናም በጣም ፍራቻ ፍራቻ አለበት ማለት ነው። ይሄም በቃ ተሆነ ለምን መጀመር አትጠነቀቅም ነበር ወይ? ብላ ሰኒ፣ አሁን እሷ እህቴን ተጎዳ በኋላ ነው አሁን ነው የሚታየ፣ እቺ ልጅ ተጎዳስ ከስንት ከሶስት አንዴ ተጎዳች። አሁን እንዴት ነው የተሰበረ ልብ ይጠገናል ወይ? አንተ እንደዚህ የምታረገ በሷ ለምን አጣ ምን ጎደለ? ብላ ሰኒ ብዬ እየተከራከረች ነበር ለክ ለሰኒ ለጽናት ያው ጽናትም ታመመች ያው በሱ ምክንያት እንደዚህ ያማማት ማለት ነው። ሰኒም በጣም ተናደደች፣ ያው የኪራንት ነው ብላም በቃ ሁሉን ነገር ደግሞ ሰኒ ነገረቻት። አሁን አንቺ ሰኒ ኪራና ኪራና ውሽማ አንድ ላይ ነበሩ ማለት ነው። ከሻይ ቤት እዛ ሲጠጡ ምን ትሰራለህ አንተ እዚህ ምን ታረጋለህ ቆይ ለሰኔ ለፅናት ነው እነግርልህ እያለች ስትሮጥ መጣች ማለት ነው ፅናት እየነገረቻትም እያለ ይህ ምንድን ነው እኔ ፅናት ነግርሻለ ብላ ስትላት ያው በመሀላችን ኪራ መጣ ማለት ኪራ ስመጣ ምንድን ያረከው ምንድን ነው ትልብድ ምን እያረክ ነው ስትለው አረኔ ስራ ነኝ ስራ ነኝ ይላታል ምንድን ነው ስራ እዛ ከዛች ልጅ እንትን እያልካ አልነበረም እንዴ ስራ ነኝ ትላለህ እንዴ ምናምን ትለዋለች እሷ ደግሞ እረ ስራ ነኝ ሰኔ ምናምን እያልክ አታዋሽ ከነጽ ጋር አብሮ አልነበራችሁ ቡና እየጠጣችሁ አልነበረም ትለዋለች ከዛ እሱ እንደነገጠ ለምንድን ነው እሺ ለጽናት መናገሪያት እንዲናገርና ምንም እንዲሆን ምንም እንዲስምበት አልፈለግም ያው ዞሮ ዞሮ ያው ጽናት ሰማች በማ ያለችበት ሁሉ ነገር በስልክ ስታወራ ነጼ፣ ያው በስልክ ለጓደኞቿ እየተናገረች ነበር። በቃ ሁሉ ነገር እንትን ብያለው አስተካክ ያለው እና ትንሽ ድረስ እዚህ ቁጭ ልበል ምናምን ብላ ለጓደኞቿ ምትላለ። ለኪራም በቃ አንተ ምንድን ነው ለትንሽ ጊዜ ጊዜ ስጠኝ፣ እኔ እቃ አይደለሁም እንደፈለግኩ ራሴ ነብሴን ማዘው አለች። ማለት ነጼ፣ ለምን እኔ የፈለግሽው ብር እሰጥሻለሁ፣ አንቺ ከዚህ ቤት ብቻ ውልቅ በይ ውጪ ልኝ አላት። ያው እሷም እኔ ትንሽ ከታገሰኝ፣ እየጠበቁኝ ነው፣ እያስፈለጉኝ ነው። ስለዚህ አንተ ትንሽ ብቻ ቁጭ ልበል ብላ ለመነችው። ያው እሷ ያላት ኪራን ለመውሰድ ነው፣ ኪራን ወደ ራሷ ለማድረግ ነው። ትዳራቸው በጥበጣ ማለት ነው። ያው አሁንም የሆነው ያው ጽናትም ሰማች ሁሉንም ነገር፣ ተናደደች እና እንደዚህ ነበር እያለች ነበር። ሰንም እየተናገረች ነበር አሁም እየተናገረው ነበር። ሁሉም ሰው በቃ እውነት መናገር አለበት እስከመቼ ነው የሚደበቀው? እያሉ እየተወያዩ ነበር። ያው እነሱም ኪራ ምንም ሊናገር ፈቃደኛ አይደለም። ያው አንዳንዴ እንደዚህ ደብቀን የሚደረገው ነገር እንደዚህ ሲሆን በጣም ነው የሚናድ። በትዳር ላይ እንደዚህ በአሁኖች ላይ ታስቡ በጣም ነው እንትን ያለች የተጎዳችው ከስንት አንዴ ነው የተጎዳችው ከሶስት አንዴ እንደዚህ ተጎድታለች ማለት ነው እንደዚህ ማድረግ አልነበረትም ኪራ ያው ጽናት በጣም ጥሩ ልጅ ነች አስተዋይ ነች በጣም መልካም ነች ለሱ ያላት ብዙ ነገር ለቃለታለች ለሱ ብላ ትምህርቷንም ሁሉ ከቤተሰቧ ከአባቷም ተለይታ ኪራ ጋጠጋ ብላ እሱ ግን በላዋለች እያረገባት እዛም በቃ እንደዚህ የሆነ ስብርብር ብላ ሁሉንም ሰምቶ እንዳልሰማ እያሳለፈች ነበር ጽናት። ያው ጽናት በጣም ብልህ ነች፣ በሱ አትደራደርም። ያው እሱም በፍቅር እንደዚህ ነው እንደዚህ ነው እያላት እየሞላት እሱ ከሌላ እንትን እያለ ያው በጣም ነው እንትን የሚለው እና አሁን ሉ ተጸጽቷል ማለት ነው ኪራ። ያው ከባድ ነው እንደዚህ ሆነ በመጨረሻ ላይ እውነቱ ብነገር ነው ደስ የሚለው ማለት ነው። እውነቱ ብትናገር ትራንተት እውነት ተናገር፣ እውነት መናገር ጥሩ ነው፣ ችግር የለውም። ትስማ ያው ሰባን አትጨክንብህም እና አብሮ ትን ብላችሁ ብሩ እየተፋፍቱት ማለት ነው ችግራችሁ ስናትያንችን ጎበዝ፣ ጠንካራ ነሽ። በጣም ነው መወዳት በዘ በጣም ማለት ነው የሆነ ነገረ ስራዋ ሁሉ ነገሯ ጸባይና ሁሉም ነገራ የሆነ በቃ ከሰው ይቋጣ ነው። እና ፈጣሪ አይዞሽ አይዞሽ አትናደጂ ነው አትናደጂ ማለት ነው። እና ያው ሰኒ እንደምታያት ያየችው ነገር ብቅ ለምታላብሱ ተናዳለች። ሁሉ ለመናገር እንዴት እንዴት እንዴት እንደደጓ እንደጓጋች እንደጓጋች ማለት ነው። የምር ከባድ ነው። እና ያው ውዶቼ የዛሬ ድራማ ይህን ይመስላል። ማለት ታላችሁ ብዬ ተስፋ አደርጋለሁ። እና ከወደዳችሁት ላይክ፣ ሼር እያደረጋችሁ አበረታቱኝ፣ አበረታቱኝ ይላችኋለሁ ውዶቼ። ያው እንደዚህ አንዳንድ ያጠረጠር ጠር ያለ ቪዲዮዎች አመጣላችኋለሁ። መልካም ነገሮችን ደግሞ በኮሜንት አሳውቁኝ፣ መልስላችኋለሁ ማለት ነው ይነ ውዶች እና ይህን ለምታበረታትም በጣም ነው ማመሰግነው ማለት ነው። የምር በጣም ነው ስለነ የሚያጨወቱ ናቸው ማለት በተለይ ሰሚ በቃ እና በጣም ነው። እና ሰሚ ጎበዝልች ለጓደኛ ያላት ክብር በጣም ነው። በቃ አንተም እኮ እነሱ ወንዶቹ ለሱ እያደሉ እሷ ደግሞ ለጼ ነው የምታግዘው ማለት ነው። እኔ ጓደኛ ስትጎዳም ዝም ብዬ ማየት የለብኝ። እናንተ እኮ ለኪራ ብላችሁ ማለት እንደዚህ ምትደብቁ ለምንድነው? የምትደብቁ እውነቱ መናገር አለ ለምንድነው የምትደብቁለት? ብላ ያው ሰኒ እየተቆጣች ለናሆም ና ለቅዱስ እየተናገራቸው ነበር። ቅዱስም በቃ አንቺ መናገር የለብሽው። ለሰኒ ያለው ነገር እኔ አስረዳሻለሁ ለአንቺ አንቺ ብቻ መናገር ያለብን ጊዜ እንናገራለን። ስለዚህ አንቺ ዝም በይ። ዝም አልልም ጓደኛዬ፣ ስትን እንደዚህ ስትሆን ዝም አልልም። ያለው ነገር ንገሩ ልስማውና ከዛ እንፈታዋለን። ችግር የለን። ቀላል ተሆነ አላተቹ ማለኝ ለቅዱስ። ቅዱስም በቃ እንዲ ታይሰኝ፣ እኔ እኮ አንቺ መፍትሄ ታመጫለሽ ብዬ ነው አንቺ ጋር ድረስ እዚህ የመጣሁት ታላት። ቅዱስም ያተናዶ ያ ሁሉ ነገር እያስረዳች ነበር። እሷም በቃ ቶቶ ቶ አታስጨርስም ቶ በቃ ተረድቻለሁ ምናምን እያለች ስትሮጥ ያው ሰኒ ጋ መጣች ማለት ነው። ስትሮጥ ያው ጽናት ጋ መጣች ሰኒ ማለት ነው። ለት ነግራት ማለት ነው። እዛ በቃ እንዲህ እንዲህ ነው ስትላት በጣም ነው እንደነደደችው። ጽናቴ ማወደቀች እያለቀሰች ያ ክብሮም ነው ያነሳት። ያው ቆደኛ ማለት ለዚህ ነው ክብሮም መጣና አነሳት ማለት ነው። እያለቀሰች ነበር ጽናት እና ከባድ ነው ሁሉም ነገር። መስመት ላይቀር ቀር በጊዜ መናገር ነበረበት በኪራ ያው ውሸት፣ መቼም መቼም ውሸት ነው። እውነት ግን ይዘህ ትጓዛለህ። ውሸት መቼም ይዘህ ስለዚህ እውነቱ መናገር አለብህ። ያለው ነገር በትክክል አስረዳት እና በጣም ደስ የሚል ጊዜ ነበረን። ውዶቼ ለትውድኝ የምታከብሩን እጅግ አርጌ አመሰግናቸው ለማለ ነው ውዶቼ።